ሙሽሪትና ሙሽራው እንግዲህ ዛሬ አብበው ደምቀው ደምቅ ብለው መተዋል ማለት ነው። አብርሽና ሮታ መልካም ጋብቻ ይሁንላችሁ፣ መጨረሻችሁን አላህ ያሳምርላችሁ፣ ወልዳችሁ ለመሳም ደግሞ ያብቃችሁ። እና እውነት ለመናገር እኔ ቪዲዮ ካየሁት በጣም ቆይቻለሁ። ቪዲዮ ለመስራት እኔ አልቻልኩም። በጣም ነው እምባዬን መቆጣጠር አቅቶኛል። አንዳንዴ የደስታን ባለ አይደል አብርሽና ሮታ ከዚህ ሁሉ መከራ ከዚህ ሁሉ ስቃይ ዛሬ እንደዚህ አብበው አምረው እጅ ለእጅ ተያይዘው በማየታቸው በጣም ተገርሚ ያለው። አንዳንዴ ከታገሱት የከታገሱት ሁሉም ያልፋል የሚባል አባባል ትክክል ነው ማለት ነው። እና የሰው ክፉ እንጂ የቀን ክፉ የለም። የዛን ክፉ ጊዜ ሰው የሰራባቸው ሁሉ ክፋት አልፎ ዛሬ ሌላ ቀን ሆነው እንደዚህ ሆነው በመገኘታቸው በጣም እገርሞኛል። እና ምንም ነገር አልልም። የውስጥ ድረሳቸው አብርሽና ሩታ እናንተ የሕዝብ ልጆች ናችሁ። የዋህ ናችሁ። የዋህነታችሁ ማይቶ ደግሞ አላህ ደግሞ ጠንካራ እንድትሆኑ ገበዝ እንድትሆኑ አሉባልታን እንዳሰሙ በቃ ምንም ነገር ብትባሉ ማትበገሩ አርጎ ጀግና ያረጋችሁ ፈጣሪ ከላይ ነውና የሰውን የሰውንም ውዴታ የሰውንም ፍቅር የሰጣችሁ ከላይ አላህን ነውና እስከ መጨረሻችሁም አላህ ያሳምርላችሁ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ሰላም ሰላም ብያለሁ፣ እያላችሁበት ሰላማችሁ ብዘዘ ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው ማነው እንደኔ ዛሬ ያለቀሰው ማለት ነው። እውነት ነው። ብዙዋችሁ እንደኔ አይነት ስሜት ይሰማችኋል ብዬ አምናለሁ። ምክንያቱም አብረሽና ሮታ ያሳለፉትን ስቃይ አይታችኋል። ሲሰደቡ ሲረገጡ ሰውን ባበሉበት ሰውን ባጠጡበት ሰውን አምጥተው ባሰደጉበት ራሱ እኛን ባነሱበት ራሱ ስንት ነገር ነበረ። ሲባሉት የነበሩት ሞር እንኳን ትላንትና ሚዲያው የቆመው በአብርሽና በሩታ በሩታና በአብርሽ አድናቂዎች ነበረ። ግን በጣም ትለያላችሁ። እውነቴን ነው የምላችሁ። ለአድናቂዎችም ለአብርሽም፣ ለሩታ እኔ ቃላት የለኝም፣ በምን አይነት ቃላት እንደምገልጻቸው ማለት ነው። አንዳንዴ ሰው ክፉ ነው፣ ክፉ ነገር ይመኛል። ግን ያ እናንተ ደግሞ ውስጣችሁ ክፋት ከሌለባችሁ ምንም ነገር ብትሆኑ አላህን ይዛችሁ የምትጓዙ ከሆነ መቼም አትወጥቁ፣ የአማረ ነገር ታገኛላችሁ እንጂ። እኔ ባብረሽና በሩታ ትምህርት በጣም ወስጃለሁ ማለት ነው። የወሰድኩበትም ነገር ቢሆን ትግስታቸው፣ ከታገሱ ሁሉም ነገር ታያላችሁ በዚች ምድር ላይ። እውነት ነው የምላችሁ፣ ማንኛውም ነገር ስቃይም ሆነ ደስታም ሆነ መከራም ሆነ የማያይ ሰው ቢኖር የሞተ ሰው ብቻ ነው። ግን እዚህ አለም ላይ ካላችሁ ማንኛውም ነገር ምንም ነገር ቢመጣ እንደምትጋፈጡትና በቃ ተለውጣችሁ እንደማታዩት በአብርሽና በሩታ ተስፋ አድርግ ያለው ማለት ነው። እውነት አብርሽና ሩታ ከተገናኘው ጀምረው የማይባል ነገር አልነበረም። የስድብ ማዕት በቃ እስከ ሌባ እስከሚባሉ ድረስ ተደራርሰዋል። በተለይ ሩታ ሩታ በጣም ጠንካራ ሴት ናት። አብርሽም ጠንካራ ቢሆን አንዳንዴ ከወንድ ጀርባ አንድ ጠንካራ ሴት ታስፈልጋለች። በቃ ሁለቱም ጠንካራው ነው። ሰርተው ሰውንም ለውጠው እራሳቸው ዛሬ በእንደዚህ ነገር በመድረሳቸው በጣም ገርሞኛል። አላ መጨረሻውን ያሳምርላቸው፣ የሰውን አፍ ይጠብቅላቸው፣ ከምቀኛ ከሽረኛ ያርቅላቸው። እውነት በቃ ጥሩ ዓለም ጥሩ ዘመናቸው የተባረካላ ያደርግላቸው። በጣም ነው የተገረምኩኝ እኔ ማለት ነው። ብቻ አንዳንዴ ሁሉም ነገር ከቻላችሁ አይታችሁ እንደ ባላ እየብላችሁ ካለፋችሁ ሁሉም ነገር ያልፋል፣ ማያልፈ ቀን የለም ማለት ነው። እና በትዕግስታቸው ደግሞ ዛሬ ታግሰው ለዚህን ቀን ጠበቅተዋል። ቤተሰብን አስደስተው፣ ተመልካችን አስደስተው እነሱን የሚወዷቸውን ኦዲየንሶች ራሱ በሳቅ በደስታ በቃ አይምሯችን ሙልት አድርገውናል ማለት ነው። በጣም ነው የገረመኝ እኔ ማለት ነው እና ብርሽና ሩታ አሁንም ደግሞ ከዚህም በላይ ትልቅ ቦታ ደርሳችሁ በቃ የተቸገረን አብልታችሁ የተጠማን አብልታችሁ እንደዚህ በተቸገሩ የተለያዩ ዩቱበርን እያመጣችሁ አሳድጋችሁ በቃ ታሪክ ሰርታችሁ ለማየት ያብቃል ማለት ነው። እናንተ ከዩቱበር አንደኛ ናችሁ። እውነት ብዙ ዩቱበር አለ፣ ብዙም የሚተውን ብዙ የሚሰራ አለ ግን እንደ አብርሽና እንደ ሩታ ዩቱበር አይቼ አላቅም። ቤተሰብ ራሱ በአንድነት ሲያደርጉ ሲያጫውቱ ሲናገሩ ራሱ መልካምናታቸው በጣም ነው የሚለየው። ያህል አይዲያ እንኳን ቢያመጡ ለብቻቸው አይደለም አይዲያ የሚያመጡት። ቢዋሹ እንኳን ድራማ ቢሰሩ እንኳን ከሰው እኩል ሰው እነሱ ሰርተውን ሰውን እያሰሩ ነበረ። ብቻ ሰው አንድ ቀን ይሄ ነገር ጥሩ ነገር ሰራ ሳይላብርሽ ወይም ሩታ ሰው ሲያበላ ሰው ሲያጠጣ፣ ወይም ደግሞ የተራበን አውጥቶ ህፃን ልጅ እንኳን ሲያሳድግ ከሚዲያ አንስቶ ያንን መልካም ነገሩን እንኳን አንድ ሰው ወጥቶ አንድ ቀን አብርሽ እኮ ይሄንን መልካም ነገር ይሰራ ነበር። ሩታ እኮ እንደዚህ መልካም ነገር ሰርታለች፣ በቃ ወንድ እምባውን አፍሳለች ብሎ አንድ ቀን መልካም ነገራቸውን ሳይናገሩላቸው፣ ሁሌም በመጥፎ ነገራቸው፣ ሁሌም በተለያየ ነገራቸው ሲያነሳቸው ኑረው። እነሱ ግን አልበገር ባይ አልሸነፍ ባይ ለዚህ ደረጃ ደርሰዋል። እኔ በጣም ነው ደስ ያለኝም በጣምም ተገርም። ያለው ምንም ነገር አልልም። እኔ ለሁላችንም ግን ጥሩ የምንሰራ መጥፎ የምንሰራ ሰዎች በአብርሽ እና በሮታ ትምህርት ይሆነላል ብለን እኔ ከአሁኑ ወዲህ በምንም አይነት ነገር ልበሳጭ ወይም ደግሞ እኔ ያሰብኩት ነገር ይሄ ነገር ለምን አልሆነም ብዬ ላስብ አልችልም። ምክንያቱም በአብርሽ እና በሮታ ትምህርት ወስጃለሁ። እነሱም ታግዘው ነው ለዚህ ደረጃ የደረሱት። ግሬሴሪ ፋሚሊዎች እንኳን ደስ ያላችሁ። ባይ ባይ።